ሰበር ዜና የእንግሊዝ መንግስት በኤርትራ ላይ የጉዞ ማስጠንቀቂያ አወጣ። መረጃውን በአጭሩ ልንገራችሁ። የዩናይትድ ኪንግደም መንግስት የውጭ ጉዳይ መስሪያ ቤት ዛሬ ባወጣው የጉዞ ማስጠንቀቂያ ከኤርትራ ሁሉም ድንበር በ25 ኪሎ ሜትር ርቀት ላይ ዜጎቹ ፈጽሞ መሄድ እንደሌለባቸው አሳስቧል። ወደ ሌሎች የኤርትራ ክፍሎች ከመሄዳቸው በፊት ደግሞ ይህን ዛሬ ያወጣውን የጉዞ ማስጠንቀቂያ በጽሞና እንዲያነቡ ጥሪ አስተላልፈዋል። ይህ ማስጠንቀቂያ በአሁኑ ወቅት በኢትዮጵያና በኤርትራ መካከል ከፍተኛ ውጥረት መስፈኑ ይጠቅስና በኤርትራ ውስጥ ቀውስ ከተፈጠረ ነገሮች በፍጥነት እንደሚለዋወጡ ያስረዳል። ጨምሮም ይህ ደግሞ በኤርትራ ውስጥ የመዘዋወርና ኤርትራን ለቆ የመውጣት እንቅስቃሴዎችን ሊገድበው ይችላል ያለ ሲሆን ቀውስ ከተፈጠረ ከእንግሊዝ መንግስት ድጋፍ የማግኘት እድላቸው የጠበበ ሊሆን እንደሚችልም አሳስቧል። በመሆኑም እንግሊዛውያን በኤርትራ ውስጥ እያሉ ችግሩ ከተፈጠረ ዜጎቹ ከዚያ ለመውጣት የራሳቸውን ጥረት እንዲያደርጉም ምክር ለግሷል። በዚህ ወቅት ከኤርትራ መውጣት የማያስችል የደህንነት ስጋት ከተፈጠረ ደግሞ አስቀድሞ ምግብ ውኃና መድኃኒት በማከማቸት ከቤት እንዳይወጡ እንደ ሰዓት ላፊ ያሉ በአገሪቱ ውስጥ ይጣሉ ገደቦችን እንደ ሰዓት ላፊ ያሉ በአገሪቱ ውስጥ የጣሉ ገደቦችን እንዲያከብሩና ሚዲያዎችን በንቃት እንዲከታተሉ መክሯል። ማስጠንቀቂያው ጨምሮም እንግሊዛውያን ዜጎች እርዳታ በሚፈልጉበት ወቅት የኤርትራ መንግስት በአስጠናት በአስመራ የሚገኘው የእንግሊዝ ኤምባሲ ማሳወቅ ልምድ እንደሌላቸው ጠቅሷል። የኤርትራ መንግስት በአስጠናት ያሰሯቸውን የውጭ ሀገር ዜጎች በተመለከተ ለቆንስላቸው መረጃ እንደማይሰጡ የጠቀሰው ማስጠንቀቂያው ጨምሮም በመሆኑም እንግሊዛውያን ምንም አይነት ችግር ቢገጥማቸውና እርዳታ ከፈለጉ ኤምባሲን የሚያገኙበትን ስልክም አስቀምጧል። ሌላው የሰጠው ማሳሰቢያ የእንግሊዝና የኤርትራ ጥምር ዜግነት ያላቸውን ዜጎች በሚመለከት ነው። እንደዚህ አይነት ጥምር ዜግነት ያላቸው ሰዎች የኤርትራ መንግስት ኤርትራዊ አድርጎ እንደሚቆጥራቸው አስረድቷል። በመሆኑም ጥምር ዜግነት ያላቸው በኤርትራ ውስጥ በዜጎች ላይ የተጣለውን ግዴታ ማለትም ግብር መክፈልና ብሔራዊ አገልግሎት ላይ መሳተፍን የመሳሰሉ መፈጸም እንዳለባቸው አስታውቋል። በማጠቃለያም በኤርትራ የሚገኙ ጥምር ዜግነት ላላቸው ሰዎች በአስመራ የሚገኘው ኤምባሲ ምንም አይነት የቆንስላ አገልግሎት እንደማይሰጥ አስረድቷል።